የመጨረሻ አማራጭ እሺ፣ ነኝ፣ እባክሽ ነኝ። ሰላም፣ ሰላም! ውድ ነው የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው ወዳለሁ። አሁን ከሁሉም ጋር ኑኑሻ ራሷን ለማጥፋት ደብዳቤ እየጻፈች ትገኛለች። ራሷንም እንግዲህ ደም ስሯን በምላጭ ቆርጣ ራሷን ለማጥፋት ውድ ቤተሰቦቿን የምትገልጽላቸውን ነገሮች በሙሉ በወረቀት ላይ ገልጻለች። እናቴ በጣም ይቅርታ፣ በእህቴና በወንድሜ በእነሱ ታገኘዋለች፣ በኒ ተስፋ እንዳታደርጊ በጣም ይቅርታ በማለት እህቷንም እንደምትወዳት እየገለጸች በእንደዚህ አይነት መልኩ ራሷን ልታጠፋ ዝግጁ ላይ ናት ማለት ነው። ሉልሻ ና ኤልሹ ደግሞ መንቶች ናቸው የወይዘሮ ሄለን ልጆች ናቸው ማለት ነው። መንታ ስለሆኑ እንጂ ኑንሻ የእነ መሲ እህት አይደለችም ማለት ነው። መሲ ልትዘመዳት አትችልም። ኑንሻ የኤልሻዳይ እህት ናት ማለት ነው። አዱናይም እንግድ እንግዲህ እንደምታቁት በኑኑሻ ፍቅር የተያዘው የአባቱን ሀዘን እንዲረሳ የሚያደረገችው እሷ ነበረች። አሁን ላይ ደግሞ እሱና ወንድሙ በፈተና ላይ ነው ያሉት አንድ ሴት ዋዳው ማለት ነው። እሹ ግን እውነት ለመናገር ከበሽታ ይልቅ ኑኑሻን ጎዳት የቃል አጠቃቀም የንግግሮች ናቸው እና ወይዘሮ ሄለንም እቃዎችሽን ለይ፣ ካሁን በኋላ እንዳትደባልቂ ከኛ እቃዎች ጋር በማለት በቀደም እንደዚሁ ተናግራታለች። በጣም ተሰምቷታል። ከአንድም ሁለቴ ደግሞ ኤልሻዳይ ድጋሚ መቼም አንቺ አልጠጣሽበትም ስትላት ደነገጠች ደነገጠች ነገር ግን አልገባትም ነበረ ስለ ምርመራው ማለት ነው። በእውነቱ ሲሆን የኤች አይ ቪ ኤዲስ ቫይረስ እንደሌለባት ሁላችንም እናውቃለን። ነገር ግን በጭንቅላቱ የተቀረጸው በኤች አይ ቪ ኤዲስ እንደተያዘ የተደርጉ እጇ ላይ ያለው ምልክት ማለት ነው። ነገር ግን እሷ ህመማ ምንም ነገር ህመም በሽታም የለባትም፣ ኑኑሻ ማለት ነው። ወይዘሮ ሄለን መጨረሻዋ ወደ እብደት ተቀይሯል ማለት ነው። ምክንያቱም በቮይስም ቀጥታም እየተደወለላት ዝግጁ ሁኚ፣ ቤቱን ለቅሽ እንድትወጪ በማለት እንግዲህ ወንድማችን ያፌት እያስፈራራት ይገኛል። ያስብያትን እንግዲህ በምታውቀው በአዲሱ መጥቷል ማለት ነው አሁን ላይ የምትተማመንበት ቴዲ ነበረ ቴዲና መሰረት ደግሞ ከመሲ ጋር አንድ እንተባበርና ሄለንን እናጥቃት ለኤለን የምታስፈልግኝ አንቺ ነሽ እናጥቃት ቃል ግቢልኝ እጅሽን ስጭኝ እያለ እየለመናት ይገኛል መሲ እውነት ከቴዲ ጋር ልሰራ ትስማማለች ወይስ አትስማማም የሚለውን ደግሞ አብረን የምናየው ይሆናል እንደምሰራም ሁላችንም እናውቃለን ማለት ነው እና በሁለቱም መካከል የነበራቸው ፍቅር ሊጠፋ ይችላል ነገር ግን በስራ በኩል ሊገናኙ ይችላሉ ማለት ነው አዱናይም እንግዲህ አይኑን አላነሳም ማለት ነው ከወይዘሮ ሄለን ላይ ወይዘሮ ሄለን እንግዲህ ሁላችንም እንደምናውቃት በአባቱ በአዱናይ አባት ላይ ገዳይዋ አንደኛዋ እሷ ስለሆነች ማለት ነው። ሁለተኛው ደግሞ ቴዴ ነው ማለት ነው። ቶሚ መሞት አልነበረበትም። እንደምታውቁት ግን ቶማስ በህይወት የለም። ግማሾቻችን ደግሞ በህይወት አለ ተደብቆ ነው እያሉ ነው። እና ቢኖርና እውነተው ቢወጣ በጣም ደስ ይላል ማለት ነው። ቶሚ አለ ወይስ የለም ማለት ነው? እንግዲህ ቶሚያስ ሞተ ብለው ከሶስት ቀን በኋላ ብለው ነው ጽሑው ያሳወቁን ማለት ነው። እኛ ደግሞ እንዳሳወቁን ከሆነ ሞቷል ብለው ጥቁር እንደለበሱ ነው የምናውቀው። በእርግጥ የምናውቀው ነገር የለም። እንግዲህ የብዙዎች ጥያቄ ሆነው በህይወት አለ የለም ነው እንግዲህ። ቀጥ የሆን የምናየው በጋራ ሁላችንም ነን ማለት ነው። ቶማስ ሞቷል ነው የተባለው። እንደ ሞተ እንገምግምና እንጨርስ ማለት ነው። አዱና አሁን ላይ ምን እያደረገ ነው ያለው? መኮን መኩ ደግሞ አሁን ላይ ወደ ገጠር ለመመለስ አስቧል። መኩ እህቱን ኑኑሻን ቸው ለማለስ ሲገባ ያድናታል፣ ይደርስላታል ወይስ አይደርስላትም? ወይስ እንዴት ነው? ምን ትላላችሁ? ማን ይደርስላታል ብላችሁ ታስባላችሁ? እንደኔ እንደኔ ግን ወንድሟ ወይም እንግዲህ ታዴ የምትደርስላት ትመስለኛለች። ታዴ ከኤልፉ ቤት መኝታ ክፍል ወጥታለች። እየወጣች እያለ እንግዲህ ኑኑሻ እጇን ለመቁረጥ ዝግጁ ሆናለች። ታዴ ወደ ኑኑሻ ጋ ትመጣለች ወይስ ወደ መሰረት ጋ ትሄዳለች? ይህ እንግዲህ በሁለቱ መካከል ልትደርስላት የምትችለው አንድም መኩ ወንድሟ ይደርስላታል፣ ሁለተኛ ደግሞ ወይ ታደት ትደርስላታለች የሚል ተስፋ አለን። ውድና የተከበራችሁ የቻናል ቤተሰቦች፣ ቪዲዮን ከወደዳችሁ ውስጥ ላይክ ሰብስክራይብ በማድረግ እንድታበረታቱኝ ማለት ነው። ከትልቅ ይቅርታ ጋር ጠይቃለሁ። በትህትና እየጠየቅኩኝ እያለሁ እንግዲህ ይህ የምትመለከቱት የሁሉም ነገር ሆነ ቻናሊቲውም ቤተሰቦች በያላችሁበት ሰላማችሁን እመኝላችኋለሁ። ይህን ቪዲዮ እና ይህን ድራማ ስትከታተሉ ያላችሁ አስተያየታችሁን በኮሜንት እንድጽፉልኝ ይፈልጋለሁ። ያላችሁን የአስተያየታችሁን በኮሜንት እንድጽፉልኝ ጠብቃለሁ ማለት ነው። ኤልፍና ኤልፍና ኑኑሻ መንታ እንደሆኑ ጠንቅቀን የምናውቅ ይሆናል። እንደውም ኑኑሻ የእናቷን ብዙ ነገሮችን የወሰደች ናት። በመልክም ወስዳለች፣ መልኩም እናቷን ትመስላለች። ነስር ደግሞ ስትናደድ እንደሚነስራት ሁሉ እናሄቱን ይነስራታል ማለት ነው። በቀደም እንዳስታወሳቸው ታግታ እንደነበረች ኑኑሻ በጣም ብዙ ነገሮችን ትልልቅ በቃ ምንድን ነው ምን ልበላቸው? እየተራበች እየተጠማች ሲያዞራ ስትወድቅ የነበረ ሰዓት ወይዘሮ ሄለን ራሱ እየነሰራት ጭንቅላቷን መቋቋም አቅቷት ውስጧ እየነገራት ነበረ። ኑኑሻ ከታገተች ቀን ጀምራ ወይዘሮ ሄለን ሙሉ ጤነኛ አልነበረችም። ምክንያቱም ስጋዋ እየነገራት ነው። ና አንድ እናትና ልጅ እንግዲህ እናት ለልጇ የሚሰማትን ስሜት ተሰምቷታል። ነገር ግን እሷ አላስታወሰችም አላወቀችም ማለት ነው። ነገር ግን በኤችአይቪ ኤዲስ እንድትያዝ ያደረገችው እሷ ናት። ነገር ግን ልጅቱ ደግሞ አልተያዘችም። ይህን እንዲህ ነገር እንዲደረግ ትፈልግ ነበረ። በኤችአይቪ ኤዲስ እንድትያዝ የምትመኘው ወይዘሮ ሄለናት። ነገር ግን ቴዲ አድኗታል። ቴዲ አይሆንም በማለት ተባብሮ እንትን ብሏታል ማለት ነው ይህን ሲደረግ ግን ወይዘሮ መሲ ምንም ነገር የምታውቀው ነገር የለም ስለ እህቷ ምንም የምትረዳም ነገር የላትም እያስታወሰች አይደለም ማስታወስ ታስታውሳለች እህቲ ምን ሆና ነው ብላ ቼክ አላደረገቻትም አሁን ላይ እህቲቱ እንደውም በጣም ጎበዝ ናት ወንድሜን እህቴን እንደዛ ጉድ የሰራህት አንተ ነህ በማለት ሻይ ላይ ጨው በመጨመር ሸውን በመድፋት እያደረገች እያናደደች ነበረ። አላቃጠለህም ወይ ስትለው አላቃጠለኝም ሲል፣ ለምን አላቃጠለህም በማለት ንደተኛ ሆና በንደቷ መልሳለት አለችና ወይዘሮ ይለንም ለምን እንዴት እንደዛ አይነት ጥያቄ ጠይቅያለሽ? በማለት ስትገላመጣት፣ አይ ሸው ትኩስ ስለነበረ ያቃጠለው መስሎ ነው፣ እንዴት አላቃጠለውም ብዬ ነው እንጂ በማለት ሀሳቧን ግልጽ አርጋ ተናግራለች፣ ማለት ነው። ነገር ግን ለመበቀል ነበረ ያደረገችው። የእህቷን በቀል ለመወጣት ኑኑሻ ያደረገችው በጣም መልካም ሀሳብ ነበረ። ደስ ይላል። እንደውም እኔማ ከፍ ብላ ብታቃጥለው እያልኩኝ ነበረ ማለት ነው። ቤተሰብ ምን ታስባላችሁ? ሄዲና መሲ በአንድ ጋ ቢሆኑ ተግባር ላይ የሚደርሱ ይመስለኛል። እንግዲህ አቶ ቶማስም ወይ ራሱን ሰውሮ እንግዲህ ሞቷል ብለው ሊያሳምኑም ሊችሉ ከሆነ ነው እንጂ፣ ደግሞ እንደዚህም ቢሆን እንዴት ቢያንስ ወንዱ ልጅ ማመን ያቅተዋል፣ ነው ወይስ እሱም ከአጎቱ ጋር ከእናት ወንድም ጋር በመሆን ሊተባበር ይችላል የሚል ሀሳብ አለ ማለት ነው። ቴሪ እና መሲ አንድ ላይ በመሆን ወይዘሮ ሄለንን ፍንቅል አድርገው ከዚህ ቤት ማባረር አለባቸው። ስለወደዳ ሳይሆን ሊበቀላት ስለፈለገ ከእሷ ጎን ለመሆን እሷ ስለምጠቅመው እንጂ ለሌላ አይመስለኝም። ማለት ነው ውድና የተከበራችሁ ጃናሌ ቤተሰቦች በያላችሁበት ሰላማችሁ ዝዝት ይበልልኝ እያልኩኝ ለዛ ዩቲዩብን እየገባችሁ ሰብስክራይብ አድርጉ ማለት ነው። የምወዳችሁ የማከብራችሁ የቻናሌ ቤተሰቦች ከእንደዚህ አይነት ከአስመሳይ ሰዎች እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀን። ሀገራችን ኢትዮጵያን ሰላምና ፍቅር አንድነትን ያወርድልን። ከአስመሳይ ሰዎች እውነት በጣም ከባድ ነው። አንዳንድ ቃላችሁ ደግሞ ከመናገር ከህመሙ ንግግር እንትን ይላልና፣ ሹን ኤልሹ የተናገረችው ንግግር ለኑኑሻ ኑኑሻን በጣም ጎርቷታል ማለት ነው። ከበሽታው ይልቅ ንግግሯ ነው የሰበራት። አለብኝ ብላ ስላመነች እንጂ እሷ ግን የለባትም ማለት ነው እና ራሷን ለማጥፋት ዝግጁ ሆናለች። ራሷን ባታጠፋና ባትሞት የሚለው ደግሞ ለሁላችንም ደስ ይለናል። በህይወት ብትኖር ማለት ነው። ኑኑሻ መሞት የለባትም። አይንዬም በጣም የምትሳሳላት እና የአይኗ ማረፍ የሆነች ብሌኗ ናት። በጣም ትሳሳላት አለች። የኑኑሻን መጨረሻ ሁላችንም በጉጉት የምንጠብቀው እንግዳ ድራማ ነው። ከነ ስሙም እንግዳ ብለውታል። እንግዳ አሉት እንጂ እንግዲህ ማን እንደሚያሸንፍ ሁላችንም አናቅም። እንግዲህ አሸናፊ ኃይል ከእግዚአብሔር ነው። ኃይል የእግዚአብሔር ነው። ወይዘሮ ልሊት ግን እኔ ሁሌም አሸናፊ እንጂ ተሸናፊ ሄድ የለውም በማለት ድህነትን በመጣል ድህነትን በመመረር እንዴት እንዳስጠላት እንዴት እንደምትጠለው ሁሉ ድህነትን መቼም ሁላችንም አንወድም። ነገር ግን ይሄ ተሰርቶ የሚለወጥ ነው። እሷ ግን ሕጻናቶችን እየሸጠች በህገወጥ ነገር በማድረግ ነው ገንዘብ እንድታገኝ የሚያደርጋት እንዲሁም ከነ መኮንን ሰፈር ደግሞ ህጻናቶችን እረዳለሁ በማለት ህጻናቶችን አስመዝግባ ልታመጣቸው ወደ ከተማ ልሸጥና ዝውውር ልታደርግ ተስማምተዋል ማለት ነው። መኮንን ግን ይህን ነገር ያቅም በጣም እውነት መልካም ሴት ናት ማለት ነው። ህጻናቶችን ትረዳለች እንደ እያለ አዱን እየጠየቀ ነበረ። አዱኔ ደግሞ እባክህን ለትዬ ምንም ነገር እንዳትላት በማለት ሀሳቡን ግልጽ አድርጎ ተናግሯል ማለት ነው። ወይዘሮ ሉዲት እንግዲህ ያዘነች እየመሰለች ውስጧ ደግሞ በስመ አብ እኔ በስ የእሷን አስመሳይነት ኔንቻ እንዴት እንደቻለችበት አላውቅም። እንግዲህ ከአሁን በፊት እዚሁ ድራማ ላይ ከነ ኤፍራታ ጋር በተቃራኒ ሆና ሰርታለች። እንዲሁም ደግሞ ከነ ዮአዳን ድራማ ጋም እዚሁ ቻናል ላይ ነበሩ። በጣም ደስ የሚል ሆነን ለመናገር ወይዘሮ ሎሊት በሚለውም ሄሩትም አለች። አሁንም ድጋሚ ሶስተኛ ስማ ሄለን በሚለው እናቃታለን ማለት ነው። ውድ የተከበራችሁ የተገበራችሁ የቻናል የቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሼር ሰብስክራይብ በማድረግ እንድታበረታቱ ይስል በትህትና ጠይቃለሁ። የምወዳችሁ የማከብራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን፣ ሰላም ለወገናችን፣ ሰላም ፍቅር አንድነት የሆንልን እያልኩኝ እኔ ከዚ ወሰናበታችኋለሁ። ቴዲና መሰረት ምን ላይ ይደርሳሉ የሚለውን ደግሞ ሁላችንም የየራሳችንን ጥያቄ የሆነብን ነገር አለ ማለት ነው። በእውነት ይሄ ነገር ምን ትላላችሁ? ትስማማለች? አትስማማም? ይስማማሉ? አይስማሙም? አይደን ሁላችንም አናቅም። በእርግጥ እንግዲህ ብትስማማና እውነት ከቴዲ ጋር ሆና ወይዘሮ ሄደንን ብታጠቃት ደስ ይለናል። ለምን በህቷ ላይም የምታደርጋቸው ነገሮች እንዲሁም ደግሞ እሷን ገፍትረው ራሷን ሳተች እንድትደረግ የተባለበት ምክንያት አንዱ እሷ ናት። እንዲሁም ደግሞ ባሏን ለመግደል እያደረገች የነበረችው ጥረት፣ ሁሉም ነገር የእሱ እጅ እንዳለበት መሰረት ታውቃለች ማለት ነው። ቪዲዮን ላይክ በማድረግ ጀምሩ።